ጨናግፎባት እሷን ሊጠይቁ መቶ የሄዱበት ቀን ነበር። እዛን ቀን ማለት ነው። እና ከሱ ጋር አንድ ላይ የተጋጠመና እነሱ ናቸው ያስገደሉት ተባለ ማለት ነው። የአባትሽ እህቶች አክስቶች ማለት የአባትሽ እህቶች እናትሽን ተጠርጣሪ ያደረጓል። እነሱ ተጠርጣሪ ያደረጉ እንግዲህ እነት የመጡት ደግሞ አያቴ አክስቴና አጎቴ ነበሩ። እዛን ቀን እሱ የሞተበት ለሊያኔ ቀን መቶ ሄዱ። ማታ ላይ ነው ይሄ ነገር የተፈጠረው ማለት ነው። ከዛ እንደዛ አሉ። ግን መንግስት በጊዜ ሂደት እሷ ምን ታርጋችሁ ስለዚህ ነገር የምታውቀው ነገር የለም ብሎ እነሱ ጠርጣሪዎቹን እራሷችሁ ትታሰራላችሁ፣ ከዚህ በኋላ እቺ ሴትዮ ላይ ጣታችሁን ትእንትን ብታመለክቱ አላቸው። በዛ ምክንያት እናቴ ነፃ ወጣች። ከዛ ያው እንደ ማንኛውም ሰው መኖር ተጀመረ። በሳልስቱ አክስቶቼ መጡ፣ እኔን ወሰዱኝ ማለት ነው እኔን ወሰዱኝ አክስቶቼ መተው። ከዛ ከአክስቶቼ ጋር መኖር ጀመርኩኝ። ያ የክሱ ሂደት እንደቀጠለው ነው የተንዛዛ መጣ። ስምንት ሰው ታሰረ፣ ግማሹ ከሀገር ወጣ፣ ጠፋ ተባለ፣ እንዳይያዙ ማለት ነው። ይሄኛውም ሲጠብቅ ያደረው ልጅ መረጃ እንዳይሰጥ ሰወሩት ማለት ነው። እሱም ጠፋ ልጁ። ይሄ ሬሳውን ሲጠብቅ ያደረው ገንዘብ ተከፍሎ ጠፋ ተባለ። እንደዛ በቃ ተንዛዛ። ከየሆነ ወቅት በኋላ ተለቀቁ ሁሉ እና ይሄ በዚሁ አለቀ። ከዛ እኔ ወደ አክስቶቼ ተወሰድኩኝ። ከዛ አክስቶቼ ጋር መኖር ጀመርኩኝ። አክስቶቼ ጋር በሳልስቱ ነው አባቴ ሳልስት የነበረ ቀን ነው መጥቶ ወሰዱኝ አክስቶቼ። ከዛ አንደ አክስቴ ጋር መኖር ጀመርኩ። እሷ ጋር መኖር ጀመርኩ። እንደገና ትምህርት ከአንድ እንደገና ጀመርኩኝ ማለት ነው እንደውም ትዝ የሚለይ ሚሊኒየም የሚባል ጽሑፍ ምናምን ተለጥፎ መንገድ ላይ እና እንደዛ ነገር ነበረ። አባቴ ሞቶ ወደ አዲስ አበባ ስመጣ ሚሊኒየም እየተከበረ መሰለኝ፣ ሁለት ሺ ይመስለኛል፣ ሁለት ሺ አንድ አይደለም። ሚሊኒየም እንደዚህ ተለጣጥፎ አዲስ አበባ ጎዳናዎች። ከዛ መጣውኝ። ከዛ ትምህርት ቤት አንደኛ ክፍል አስገባችኝ አክስቴ፣ እሷ ጋር መኖር ጀመርኩኝ። ከዛ እሷ ጋር እየኖርኩ ወረቀት ስራ ሰራለው፣ የኪስ ወረቀት ማለት ነው ሩብ ኪሎ ግማሽ ነገር እሱን እንሰራ አለው። ቀን ማታ ማታ እሱን እንሰራ አለው። ቀን ቀን ግማሽ ሰዓት ነው የእርዳታ ትምህርት ቤት ነበር ያስገባችኝ እና ግማሽ ሰዓት የእርዳታ ትምህርት ቤት እማር አለው። ለስድስት ሰዓት ያክል ነው ከጠዋት እስከ ምሳ፣ ከምሳ ሰዓት እስከ ከሰዓት ነው ያላቸው። ከዛ እንደዛ እያስተማረችኝ ወረቀት ሰራ አለው። ይሄ ወረቀት ታውቂያለሽ? ይሄ ግማሽ የኪሎ ምናምን ተብሎ ደብተር ጋዜጣ የሚታሸጉ ማለት ነው። እሱን በጣም ነው የምንሰራው። መተዳደሪያችን እሱ ነው። በቃ ሌላ ስራ የላትም አክስቴና እሱን እየሰራን ቀጠልኩኝ። ትምህርቴን እየተማርኩ በትምህርት ያው ብዙ ጊዜ ስለደጋገምኩትም ጎበዝ ነበርኩኝ በትምህርቴ። እንደዛ እያልን ቀጠልን። ግን ያው ትንሽ አንዳንዴ ከአክስቶች ልጆች ጋር ያው ጥሩ ቢሆንም አለመስማማቶች አሉ። እንደዛ እየተባባልን እየተባባልን ቀጠለ። አንደኛ ክፍልን ተማርኩኝ። አንደኛ ወጥቼ ጨረስኩት፣ ተሸለምኩኝ። ሁለተኛ ክፍል ገባው ሁለተኛ ክፍልን ተምሬን ልክ ልጨርስ አካባቢ ላይ በቃ አክስቼ ልጆች ጋር ትንሽ አልተስማማውንም ማለት ነው። የሆነ ስራ ጫና የሚያበዙብኝ መሰለኝና በእርግጥ እግዚአብሔር ነው የሚያውቀው። እውነት አሁን እግዚአብሔር ነው የሚያውቀው። እና እንደዛ ነገር ሆነ። ከዛ መጨረሻ ላይ እንደዚህ ልክ ሁለትን እንደጨረስኩኝ እንትን አልኩኝ። ከአንደኛው ዘመዴ ጋር ተማከርኩኝ ና በቃ እኔ ለስራ ለስራ ሰው ቤትን ብሰራ ስራ ነው። ስለዚህ ከዚህ ቤት መውጣት እፈልጋለሁ፣ አልኳት አንደኛውን ዘመዴ። ከዛ ስላት እርግጠኛ ነሽ አለችኝ። እኔ ለአንቺ ብዬ ልጣላ ነው፣ ስለዚህ እርግጠኛ ነሽ ለመውጣቱ አለች። እስከ ሁለት ድረስ ያው አክስቴ ጋን የተማርኩት ጥሩ ነበረች አክስቴ፣ መጥፎ ባሪ የላትም። ግን አንዳንዴ ከልጆች ስለሆን ከልጆች ጋር ነው ትንሽ ልንስማማ ያልቻል ነው እና ከዛ በእንደዛ አይነት አንደኛው ዘመዴ እንዳልኩሽ በቃ መውጣት የምትፈልጊ ከሆነ ንገሪኝ እርግጠኛ ከሆንሽ ግን እኔ ለአንቺ ብዬ ከዘመዴ ጋር መጣላት አልፈልግም። መውጣት እፈልጋለሁ አልኳት። እርግጠኛ ነሽ አለች። መውጣት እፈልጋለሁ። እሺ በቃ ምትወጪ ከሆናለችን ልጇ ቤት ዘመዶች ቤት እንዲህ ነው የሚወራልሽ። ዘመዶች ቤት እየኖርኩኝ ትምህርት አንደኛ እና ሁለተኛ ካለፍኩ በኋላ ከዘመዶች ጋር ያለመስማማት ተፈጠረ እና ከዘመዶች ቤት ወጥቼ የቴሽ እንጂ ከእነሱ ጋር የተፈጠረውን ወሬ እንዲያልኳቸው እንዲያሉኝ ያሰለቻል ከዘመዶች ከእዛ ወጣሁ። ሰው ቤት ገባሁ። ሰው ቤት ገባሁ ማለት ነው። ሰው ቤት ለሶስት ወር ሰርቼ ከዛ ሴትዮዋ ከልጇ ጋር ፈራችኝና ልጅም ስለሆንኩ ወጣትም ስለሆንኩ ፈራችና፣ ከሶስት ወር በኋላ ወጣሁ ከዛ ቤት በአምሳ ብር መሰለኝ እዛ ቤት የገባሁት ሶስት ወር ሰርቼ ወጣሁ። ወይዬ፣ ከዛ ወደሚቀጥለው ሰው ቤት ገባሽ? ከዛ ወደሚቀጥለው ሰው ቤት ገባው የሚቀጥለው ሰው ቤት አመት ሰራሁኝ። ከዛ ከአመት በኋላ እንደገና ከዛም ወጣው። ከዛ የተወሰነ ጊዜ አንደኛው አክስቴ ጋ ቁጭ አልኩኝ፣ ብር እየከፈለችኝ ማለት ነው። ያው ሰው ቤትም ሰው ቤት ነው፣ እዚህም እዚህ ነው ብላ፣ እሷ ጋም እንደዛው ትምህርቴን ቀጠልኩኝ። ከዛ ደግሞ ወጣው፣ ደግሞ አንድ ሴትዮዋ ጋር ገባሁኝ። እንደዚህ ምታቅ ታሪኬን የምታውቃለች እሷ ጋር ቁጭ አልኩኝ። በቃ እንደናትን እየተንከባከበችኝ፣ አጥኝ ነው ምትለኝ በቃ ባል የስራውን ስራ አንቺ ተይ ነው የምትለኝ። ያው ግን ሌና ይወቅስሻል፣ ባል እየሰራ አንቺ ቁጭ ብለሽ ስታጠኝና፣ የተለያዩ ሰው ቤቶች ለአመታት ሰሪ ቆየሽ እና ከዛ ምን አደረግሽ? ወደትሽ በቃ እንደዛ እየሰራሁ ቆየሁና ልክ ስምንተኛ ሰባተኛ ክፍልን እነጨርሱ መሰል ሰባትን ጨርሼ ስምንትን እንደደረስኩኝ ከሰው ጋር ተዋወቅኩኝ። እኔ ተዋውቂ አይደለም፣ የነበርኩበት ቤት ሴትዮ አስተዋወቀችኝ። ጥሩ ሰው ነው አግቢ ምናምን ብላ ማለት ነው። ምን አስተዋወቀች? በፌስቡክ በኢሞ በምን? ጎረቤት የሚመጣ ሰው ነው አስተዋወቀች። አንድ የምትሰሪባት ሴትዮ ቤት ከጎረቤት ሰውዬ ጋር ለትዳር ይሆናል ብላ አስተዋወቀች። ይህን ፓርት ነው መስማት የምፈልገው። ያኛው ፓርት እንዲያለችን እንዲያልኳት እንዲያለችን ያሰለቻል። ታሪኩም እንኳን ነውም ስገርቦ ሰምተሻላ ስጨርሽ፣ ደግሞ ታሪክ እንዴት እንደሚወራ አሳይሻለአንዳንዱ ቤት ንድ ተወሰረቼ ምናምን ከማለት ይልቅ የተለያዩ ሰዎች ቤት በተለያየ ምክንያት ከሰው ቤት እየወጣው ቤት እየቀያየርኩ እየሰራው ለአመታት የሰው ቤት ስሰራ ቆልቼ፣ ለመጨረሻው ቤት ላይ ያለው የምሰራባት ሴት የአንድ የጎረቤት ሰው ለትዳሪ ሆንሻላ አስተዋወቀች አለ አስተዋወቀች። ከዛ እሱ ጋር ለመታወቅ ሌላ ሀገር ሄድኩኝ ከዛ ሄጄም ለሶስት ሳምንት ተቀመጥኩኝ ያው ብዙም አልተስማማንም አንዳንድ ነገሮች ማን ያስማማን ነገሮች ተፈጠሩ እንዴ ወደ ክፍለ ሀገር ልካ ነው እንዴ እኔ እኮ እዛው ጎረቤት መስሎኝ እዛው ተገናኝታችሁ ልትተዋወቁ ነው እሱ ክፍለ ሀገር እሱ ሌላ ክፍለ ሀገር ነው የሚኖረው አንቺ ሌላ ቦታ ነው የምትኖሪው እኔ አዲስ አበባ ነኝ ሰላሳ ስድስት ቀበሌ ልጁ ደግሞ የጅማ ሊሙ ልጅ ነው ቤተሰቦች እዛ ናቸው። በአካል አይደለም አስተዋወቀቻችሁ፣ በስልክ አስተዋውቃችሁ፣ በአካል ልታገኙ ነው። ጅማ ድረስ ሄድሽ በስልክ አይደለም። ጓደኞቹ እኛ ግቢ ነው ተከራይቶ የሚኖሩት እሱ ጋር። እሱ ደግሞ የሚመጣው ጓደኞቹ ጋር ነው። እዛ ግቢ ማለት ነው። ከዛ እንደዛ ጓደኞቹ ጋር ሲመጣ በአካል አስተዋወቀቻት። አዎ፣ እንደዛ ነው ልጅ ጥሩ ነው እንደዚህ እንደሞ፣ የበለጠ ልታውቂው ደግሞ ጅማ ሄደሽ ከሱ ጋር ሶስት ሳምንት ተቀምጠሽ ተመለስሽ እንደዛ ተቀምጬ ብዙ ማያስማሙ ነገሮች ስለነበሩ እንዳልኩሽ እዛ ማሳለፍ ያለብኝን አሳልፌ ተመለስኩኝ። አሁንም ከየነ ጊዜ በኋላ እዛ ተመለስኩ ለሁለት ቀን። አሁንም ምንም አልተስማማንም። ከዛ ደግሞ መጣው። ከመጣው በኋላ ከሴትየዋ ጋር ተጣላው። በአንቺ ምክንያት ነው ህይወቴን ያበላሸሁት እዚህ ውስጥ ገብቼ ምናምን ብዬ ተጣላው። ከእሷ ቤት ወደ እናቴ ጋር ወጣው። ማለት ስምንተኛ ክፍል ተማሪ ትምህርትን እየተማርኩ ይመስለኛል ሁለት ሺ ስድስት ነው ይሄ ነገር እና ሁለት ሺ ስድስት ሁለት ሺ ስድስት ነው ለመጨረሻ ጊዜ እዛ ነበርኩት። ከዛ ወደ እናቴ ጋር ሄድኩኝ። ለሴትዮ ደብዳቤ ብቻ ነው የጻፍኩት። ምን አልወሰድኩኝ ደብዳቤ ጽፌላት ሄድኩኝ። ከዛ በስንተኛው ቀን ልጁ መጣ። ከነበረበት ሀገር መጥቶ አገኘሁት ማለት ነው። እኔ ደግሞ በባዶ እጄ ከአለም ገና አዲስ አበባ ድረስ እየተመላለስኩ ስምንትን ለመጨረስ ማለት ነው። እየተመላለስኩ ስምንተኛ ክፍል መጨረስ ስለነበረብኝ እንደዛ፣ ግማሽ ላይ ስለደረሰ መሸኛ መቀበል አልችልም። ስለዚህ እንደዛ እየተመላለስኩ እንትን አልኩኝ። ልጁ መጣ። ከዛ በአንተ ምክንያት ነው የተጣላሁት። ከዛ ሴትዮ ጋ ያለኝን ነገር እንድወስድ አብረን እንሄድ አልኩት፣ አብሬች አልሄድም ሌላ ነገር አብረን ካላደረግን አለ። እምቢ አልኩት፣ እንደዛ ብዬ ከዛ ወጣሁ። እንደምንም ብዬ ራሴ ሄድኩኝ፣ ያለኝን ነገር ልብሴን፣ ደፍተሬ ምናምን ተቀበልኩኝ። ወደ እናቴ ሄድኩ። ስምንትን እንደዛ እየተመላለስኩ ጨረስኩ። ዘጠኝን እናቴ ጋ መሸኛ ተቀብዬኝ እናቴ ጋ ገባሁ ከዛ እናቴ ጋር ገብቼ እየተማርኩ እያለ በቃ ትምህርቱን መማር አልቻልኩም። ጭንቅላቴ ልክ አልነበረም። በቃ በነገር እንደገና ደግሞ ያው ቤተሰብ እናቴ ጋርም ስላልቆየ ሰባት አመት ከዛ በላይ ያው እንዳልኩ ሰው ቤት አክስቴ ቤት እንደዚህ ነገር ነበረ፣ እና ፍቅራቸው ታውቂያለሽ፣ እንደረሰዋቸው ነው ማሬ። እነገ ትቀጥልናለሽ ፓርትቱ? እሺ፣ ነገር የለውም ፓርትቱ ነገር ነሽ። ኦኬ፣ አሁን አለባገር ነው ያለሸዋል አሁን አረብ ሀገር ነው። እንዴት አረብ ሀገር እንደመጣች ከሱ ጋር ምን ላይ እንደደረሳችሁ ምናምን ነገር ፓርት። እሺ ችግር የለውም። እሺ መልካም ጊዜ መሰጋይስ። ክፍል ሁለት ነገ ይቀጥላል። ቤንቅለሽ ስሟ ልጄ እወድሻለሁ። ልጅ ወልዳለች። ከማን የወለደችው ሁለተኛ ባል ነው ወይ ከራሱ ነው ወይ? ሁሉንም ፓርት አንደኛ የሰው ልጅን የማያመሰግን አላህን የማያሰግንም

ዝም ብሎ እኔ ድሬዳዋ ነው ያለሁት፣ ሀገር ቤት ነው ያለሁት እና ሀቢባን ለምንልኝ ምናምን ስል ወላሂ ብዙ ሰው ስላላት እስቲ ኔ አስገብኝ ብዬ ገብተህ ያለውን ትናገራለህ አልኩኝ። ስላስገባሽኝ ደግሞ በጣም ነው የማመሰግነው። አላህ የጠበቅልኝ እንግዲህ በጣም ብዙ ወረፋ አለብኝ። በሰው ማንንም ሰው ተቀብዬ አላውቅም። የሚገቡት በእኔ በሰው በማቃቸው ሰዎች በማከብራቸው፣ በመወዳቸው ሰዎች ሳይሆን በህዝቡ ድምፅ ነው። ኮመንት ላይ መጥተው ችግር ላይ ነኝ እርዳታ ፈልጋለሁ ብለው ይጽፋሉ። ህዝቡ ድምፅ ሲሆናቸው ይገባሉ። አሁን ላይ ግን ምንም አይነት የገንዘብ እርዳታ አልቀበልም። ምክንያቱም የተመዘገቡ ሰዎች፣ ወረፋ እየጠበቁ ያሉ ሰዎች አሉ ህዝብ ታዲያ የተመዘገቡት ሰዎች ወረፋ ያቅ ማለት ነው። ስታዚ እንዳይቀየሙ በአን አረ አላቀየም እኔ ሐቅ ሰው ነኝ። ሰው አንቺም ሰው ሰሆነ እኔም ሰው ሰው በመሆን የምረዳ ሰው ነኝ። ስብሃነ ወተዓላ የፈለገለት ሰው ነው እንጂ ሁሉ ሰው ሰው ለመርዳት ያቀርብ እንዴ? ስለዚህ አንቺንም አላህ ያግዝሽ። ትዕግስቱን ስትሽ በጣም ነው ማከብርሽ፣ በጣም ነው መወድሽ። ልጆታችን ታችን ያለው ትሰማኛለህ? እብራሂም እኔ

ምክንያቱም የምሰራው ነገር እንሱ ሀቅ እንደሆነ እኔ ስለማ ህሊና የረፍት ስላለው ሰዎች ስለኔ ቢሰድቡ እንዲሁም ምንም አይነት ችግር ለምን እኔ የሰፈሬ ልጅ እንኳን ታምነው የሰፈሬ ልጆች ታምነው ቀበል ደረሰኝ ስቀበል የእኔ እርዳታ ደግሞ ከሁሉም ቲክቶክ ላይ ካለ ለየት የሚያደርገው አድካሚ ነው። ቁጭ ብዬ ደብተር ላይ የእያንዳንዱ ረጂ ስልክ ቁጥር መዝግቤ ደረሰኝ በዋትሳፕ ግሩፕ ነቅማለሁ፣ አረጋግጣለሁ፣ ሜክሹር አረጋለሁ። ገንዘቡ መግባት ነው። ዝም ብዬ ለይምሰል እየገቡ ቃል እየገቡ እያመሰግኑ መውረድ አይደለም። ስለዛ ለፍቼ ነው እርዳታው ማሰባስበው። ህዝቡ ገንዘቡን፣ እኔ ጉልበትና ጊዜ ናዋተንሰው የምንረዳው ትክክለኛ አካሄድ መሆን አለበት። ይህ ውስጥ ነው መተዋወቅ ለምን የሚባል ኮመንት ላይ ይመጣሉ። ችግር ላይ ማደረገው የግሌ ነው ሁሉንም መርዳት በግሌ ይረዳሉ፣ ግን ሌሎችን ይሄ ማዘዝ ስለማንችል ማክበርስ አለብን በዲናችንም የሚፈቅድ ዲናችን የሚያስተምር ደግሞ ይሄ ነው። ቱ ቢ ሆነስት ሰው መናደድ የለበትም። ይ ነው ሉክ እውነት መናገር እውነት